እነሱ በተረዱበት ወይም ደግሞ በተገነዘቡበት መንገድ የሆነ ቀን ሲገባቸው ይገባቸዋል። ተወል እነሱ እነሱ እንደዚህ ያሉ ምናምን ተብሎ ሌላ አንተም ሌላ ጭንቀት ውስጥ መግባት የለብህም። እኔ የማልፈው እንትን ይበቃል። እኔ የምወጣቸው ሀስሎች ይበቃሉ። አንተ ጋር እንዲህ አይነት ነገር መምጣት የለበትም። አንተ ጋር እንዲህ አይነት ነገር መፈጠር የለበትም እና እንዳትጨነቅ ልልህ ፈልጌ ነው። ከዚህ በፊት እሄዳለሁ ቤተሰቦቼ ጋር እያልሽ እኔ ነበር የከለከልኩሽ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 ልክ አይደለም። ብቻሽን ቤት ውስጥ ስትሆኝ የምታሳዩ ነገሮች የምታስቢያቸው ነገሮች ስለሚያስፈራ እሱን አስቤ ቢያንስ ከነገሩ መሸሽ ይሻላል ብዬ ቤተሰብ ጋር እላደርሰች ነበር የመጣት ዛሬ ትልቅ ነገር አስቤ ያለው እና ይህንን ማሳብ ከአንዳንድ ቤተሰብ ነው የመጣልኝ እና ግዴታ ማድረግ ስላለብኝ እላደርገው ነው ማለት ነው። ከዚህ በፊት ያው እንደምታውቁት ሩታን ኤፍሬም ሂጂ ቤተሰቦችሽ ጋር ምናምን ሲላት፣ ነገሮች እንዲስተካከሉ አትሂጂም ብያት ነበረ። ያው ነገሮች ሊስተካከሉ ስለምፈልግ ያው ይሄ ነገር ይበርዳል፣ ባንዴ ወደ ቦታቸው ይመለሳሉ፣ ተነጋግረው ነገሩን ይፈቱታል ብዬ አስቤ አትሂጂም ብያት ነበረ። ለምኛትም እሺ ብላኝ ነበረ። ያው ነገሮችን ብዙ ነገር ተደራርቡ፣ አይሆንም አትሂጂም ብያት እሺ ብላይ ነበረ። እንደ ወንድም አክብራኝ እሺ ብላይ ነበረ፣ እና ይህንን ነገር አሁን ምን አሰብኩ መሰላችሁ? ቤተሰቦቿ ጋር ልወስዳት ነው ማለት ነው። በቃ ይህንን ነገር እና ይህንን ነገር ያሰብኩት ሩታ ሩታ ላይ በማየው ነገር ምንም ደስ አይልም፣ በጣም ያስደብራል። ሩታ በዚህ ጊዜ የምታስባቸው ነገሮች ምናምን በጣም ያስፈራል። ስለፈራው ነው ነገሮች እየከረሩ እየተበለሻችሁ ነው የሚመጡ አሁን ላይ ደግሞ አጠገባም ስለሆንክ ሩታ ላይ እና የምታስባቸው የምትናገራቸው ነገሮች ምናምን በጣም እያስፈራኝ ስለሆነ ነው ይህንን የማደርገው፣ እና ግዴታ ቤተሰቦቿ ጋ ወስዳታለው ማለት ነው። ይህንን አስቤ ነው የመጣሁት። አንዳንድ ሰዎች ደግሞ አላችሁ ማለት እያያችሁ ብቻ የምትፈርዱ እያያችሁ ብቻ ብዙ ነገር ብዙ ወሬ የምታወሩ አላችሁ ማለት ምን የሚባል አባባል አለመሰላችሁ? ለተቀማጭ ሰማይ ቅርብ ነው ይባላል። የሆነ ነገሩን በማየት ብቻ ቀለል አድርጋችሁ የምታዩት ሰዎች አላችሁ። ቀለል ያለ ነገር አይደለም ይሄ ነገር ወይ ደግሞ እኔ የማደርገው ነገር ደስ የማይላችሁ ሰዎች አላችሁ። እሱ እኔ አይመለከተኝም፣ ከእናንተ ጋርም አይገናኝም። ምክንያቱም እኔ የማደርገው ፈልጌና ፈቅጄ ስለሆነ ማለት ነው። ምክንያቱም እቺ ልጅ እንድትጎዳ አልፈልግም፣ ሩታ እንድትጎዳ አልፈልግም። በቃ አሁን ላይ የምትፈልገውን ነገር ሙሉ እሺ ነው ምላት ምክንያቱም እቺ ልጅ ተሰብራለች፣ ተጎታለች ሰው የለኝም አጠገቤ እያለች ብዙ ነገር እያሰበች ነው። እና አሁን እሺ ልላት ነው የፈለገችበት ቦታ የፈለገችው ነገር ስታረግ እሺ ነው የምላት። ከእሺ ከእሺ ውጪ ምንም እምቢያ ልላት ነው። ምክንያቱም እምቢ እምቢ ብያት የደረሰባት ነገር ስላየው ማለት ነው። የደረሰባት ነገር አለ። ብዙ ነገር እያሰበች ነው፣ ብዙ መጥፎ ነገሮች እያሰበች ነው እና እሱ ነገር ከመከሰቱ እሱ ነገር ከመፈጠሩ በፊት እቺ ልጅ ቤተሰቧ ጋ በወስዳ ደስ ይለኛል። በቃ ይሄን ነው። እሷም እሺ እንደምትለኝ አልጠራጠርም። ቤተሰቦች ውስጥ ያሉ ሰደሽ እኔ ላድርስሽ ስላት እሺ ነው የምትለኝ። ምክንያቱም አሁን ያለችበት ነገር በጣም አስቀያሚና አስጠሊታም ስለሆነ ማለት ነው። ሁሉም ላይ እሷ ላይ እየፈረደ ነው። እንደዚህ ታደርጊያለሽ ባለትዳር እንደዚህ ይደረጋል ምናምን እያላችኋት ነው። እስኪ እናንተ ብትሆኑ ምን ልታደርጉት ነው? ሁሉም ጥፋተኛ ሩታ ሩታ ነው ምናምን የምትሉት እስኪ ንገሩ። ማለት ሩታ ያደረገችው ነገር ጥፋት እንዴት በምኑ በኩል ነው የታያችሁ? ማለት የዱ አብርሽ የድሮን የክሱን አግኝቶ ሲመጣ አቅፋው እንድትቀበለው ነው? ምን እንድታደረግ ነበር የጠበቃችሁት? ማለት እኔ ግርም ምን ያለኝ ከአንድ ባለትዳር እኮ ልክ ነው ያደረገችው። ለምን እንዳልተረዳችኋት ነው እኔ ግርም ያለኝ። ዝም ብሎ ለመፍረድ አትቸኩሉ። ማለት እኔ ምንም እንትን አይለኝም። ባይገርማችሁ ብዙ ቴክስቶች ምናምን፣ ኮመንቶች ምናምን አያለው። አንዳንድ የተረዳችሁ ሰዎች አላችሁ፣ እግዚአብሔር ያክብርልን። በቃ የተረዳችሁ ሰዎች አላችሁ። ነገሩን እጥፍ አድርጋችሁ ለተመለከታችሁና ላሰባችሁት ምንም እንትን ምለው ነገር የለም። አንተ መሀላቸው ገብታ አታለቅልቅ፣ አንተ ገብተህ የሆነ ነገር አትፍጠር ምናምን ምናምን የምትሉ ሰዎች አላችሁ። እኔ ስለሚመለከተኝ ነው ቦታው ላይ ሆኜ እያደረግኩት ያለውን ነገር በቃ ስለሚያገባኝ ነው። አብረሽም ወንድሜ ነው፣ ሩታ እህቴ ነች። ገብቷል ገብቷቸዋል። የማደርገው ነገር ፈልጌና ፈቅጄ ነው። መሀላቸው ገብታ አታለቅልቅ፣ መሀላቸው ገብታ አታጣላ፣ አንተነ የሁሉ ሴራ ምትፈጥረው ምናምን እያላችሁ ያላችሁ ሰዎች አላችሁ። አይመለከተኝም እንደዚህ ስለምትሉኝ እኔ የሆነ ነገር አስባለሁ ሌላ ሰው የሆነ ነገር አስባል ምናምን አይመለከተኝ። እኔ የማደርገው ነገር ልክ ነው ብዬ ካሰብኩ ልክ ነው። ማንንም ሰው የሆነ ነገር አለኝ የሆነ ነገር አለኝ ብዬ እማቁም ነገር አይደለም። ምክንያቱም እቺ ልጅ እኔ እንድትጎዳ አልፈልግም፣ ሩታ ካና እንድትጎዳ አልፈልግም። ከመሀላቸው ውጣ፣ ከመሀላቸው ምንም አትሰራም፣ አንተ ነህ የባሰ እያባባስክ ያለኸው እያላችሁኝ ሰዎች አላችሁ። ስለሚመለከትኝና ስለሚያገባኝ ነው ከነሱ አጠገብ ሆኜ ይህንን ነገር እያደረኩ ያለሁት የትኛውም ነገር ነገሮችን ለማስተካከል እያደረኩ የነበረው እንዳይበጠበጥ አንድ ባለትዳር የሆነ ነገር ችግር ተፈጥሮ እንዳይፋቱ ሌላ ነገር እንዳይፈጠር ብዬ ስለመፈራ ነው እንደዛ እያረኩ የነበረው። በቃ እኔ እውነት ካለው ጋር ነው እየቆምኩት። ምክንያቱም እውነቱን ነው እያወራሁ ያለሁት። እዚህ ጋር ሩታ አሁንም ተበዳይ እንጂት በዳይ አይደለችም። አንዳንድ ሰዎች እንደበደለች አድርጋችሁ ብዙ ነገር እያረጋችሁ ሰዎች አላችሁ፣ የቅርብ ሰው የምንላችሁ ሰዎች አላችሁ፣ እንደዛ እያረጋችሁ እች ልጅ ምን አጠፋች? ምን አረገች? ባሏን በተቆጣችበት ባሏን እንደዚህ እንደዚህ አታርግ ባለችበት ለምንድን ነው እንደዚህ ጠፋተኛ ሆና ምትታሰበው? እህት ካላችሁ እንደ እህት አስቡላት እንጂ እንደ በቦታው ላይ ሆናችሁ ሳትረዱ ሌላ ነገር መፍረድ እንደዚህ ትክክል ነህ አንተ እንደዚህ ትክክል ነህ። የመጣው ሁሉ ሩታን ሲሰድባት ሩታ ሌላ ልክ አይደለሽም ምናም ሲላት የመጣው ሁሉ ልክ ነህ እያላችሁ ነገር እና እኔ የገረመኝ ነገር ኤፍሬም ነው። እኔ ግርም ይለኝ መሀላቸው ገብታ አንተን የምታበጣበጣቸው አንተን ሌላ ነገር ውስጥ የምታስገባቸው ይለኛል መጥቶ እሱ ነገሩን ማስተካከል አይቀርመው አይቀለውም እዛ ሆኖ የሰውን ስም እያጠፋ ቪዲዮ ከሚሰራ ማለት። ኤፍሬም ላይ ያየሁት ነገር ምን ሆኖ ነው ግን በይ፣ ሰሞን ማለት እያረገ ያለው ነገር ማለት ወይስ ምን ለማጣራት እየሞከረ ነው። ልክ አይደለም እያደረገ ያለው እንዴ። ሩታ ላይ እንዴት ነው የተቀየረው? እንዴት ስል ይቀየር ቻላል እኔ ገረም እንደ ልክ አይደለችም ብሎ እሷን ይቆጣል፣ እሷን ይሳደባል ምናምን። እኔ ግርም ነኝ የፍሬም ላይ እኔ ምን እንደምለው አላውቅም፣ አልሳደብም። በቃ እኔ ምንም ልሳደብም አልፈልግም። ሩታ አሁን ላይ እያሰበች ያለችው ነገር በጣም መጥፎ ነገር ነው። ሌላ ሌላ ትልቅ ችግር ሳይፈጠር ይህንን ነገር እኔ ማስተካከል አለብኝ። ቢያንስ ነገሮቹን አራርቄ ቢያንስ እሷም ትንሽ ተረጋግታ አርፋ ብትመጣ ባይ ነኝ። በቃ ይህንን ያሰብኩት ቤተሰብ እንደዚህ እየተባልኩ ነው። አቤላ እች ልጅ እንድትረጋጋ እንፈልጋለን ቤተሰቦቿ ጋው ሰዳት ምናምን እያሉ ሊሆነ የቅርም ቤተሰብ እና እሱን እኔ ለማድረግ አስብ ያለው ማለት ነው። ምክንያቱም በጣም ፈርች አለው ሌላ ነገር እንዳይፈጠር በቃ እች ልጅ እኔ ነኝ የከለከልኳት የትም እንዳትጅ ብዬ፣ ምክንያቱም ነገሮች ይስተካከላሉ በማለት ማለት ነው። አብርሽም ኤፍሬምም ሲፈቅዱ ሂጂ፣ በቃ እንደፈለግሽ ሁኝ ሲሏት እኔ ነኝ የከለከልኳት፣ ምክንያቱም ከቤት ወጣ ሌላ ነገር እንዲፈጠር ስለማልፈልግ ማለት ነው። ግን ደግሞ ያ ነገር አልሆነም። ነገሮች እየባሰና እየተባባሰ ስለሚሄድ ቤተሰቦቿ ጋር እወስዳታለሁ ማለት ነው። በቃ ይሄን ያሰብኩት። አንዳንድ ሰዎች ለመፍረድ የቀለላችሁ እንደፈለጋችሁ ፍረዱ። ምክንያቱም ለተቀማጭ ሰማይ ቅርብ ነው። በቦታው ላይ ሆናችሁ እስካላያችሁ ድረስ ማንም የእሷን ስሜት ሊረዳ አይችልም። ማንም የኔን ስሜት ሊረዳ አይችልም። እዛ ጋር እየተፈጠረ ያለውን ነገር እናንተ ቁጭ ብላችሁ በስልካችሁ እንጂ ሌላ እዛ ከስልክ ከካሜራ ውጭ የሚፈጠረውን ነገር ስለማታቁ ነው። ሩታ ጥፋተኛ ነች የምትባልበት ነገር ብታቀርቡልኝ ደስ ይለኛል። እቺ ልጅ ባለዋን ነው እየተቆጣች ያለችው፣ ባለዋን ነው እየተቆጣጠረች ያለችው። ምኑ ላይ ነው ጥፋቷ እንዴ? ለምን አገኛት ያለኔ ለምን ሄድክ ብቻ ምናምን ስላለችው ነው እንዲያስቡት እዚ በእሷ ቦታ ሆናችሁ ሴት ለሆናችሁ እስኪ እናንተ ትክክል ነን ትክክል ነን ምናምን ለመጣው ለመሄደው ትክክል ነን ምትሉ ሰዎች እንዳለ እስኪ በሩታ ቦታ ሆናችሁ አስቡ። ባላችሁ እንደዚህ ቢያደርግ ማለት የድሮ ኤክሱን ከእናንተ ጋር ትዳር መስርቶ እየኖረ የድሮ ኤክሱን ቢያገኝ ምን ታስባላችሁ? ምንስ ይሰማቸዋል? ይህንን ነገር በእሷ ቦታ ሆናችሁ ተረዷት። የምሬ ነው። እቺ ልጅ በጣም ልቧ እየተሰበረ ነው፣ እየተጎዳች ነው። ማንም እየተረዳት ያለ ሰው የለም። የመጣው ሁሉ አንቺ ጥፋተኛ ነሽ አንቺ እንትን ነሽ መፍቷ ነው እንደ አንድ ባለተዳር፣ ባለ ተዳር መፍቷ ነው። የፈለገችውን ነገር የማደርግ መፍታላት መቆጣጠር፣ ባሏን መፍቷ ነው። አብረሽ እኮ ትክክል ነገር ሲያደርግ አይደለም እየተቆጣችው ያለችው አረ ማለት እና ለሰው የሚያናድድ ለየትኛውም ለተመልካች የሚያናድድ ነገር ነው እያደረገ ያለው ነገር የተቆጣችው አረ ማለት እንደዚህ ማድረግ ያልነበረበት መፍቷ ነው። የፈለገችውን ነገር የማድረግ መፍት አላት። ባሏን የመቆጣት የመቆጣጠር መፍት አላት። የድሮኑ የኤክሱን አግኝቶ ሲመጣ ዝም ማለት ተንቀባክባ እንድታቅፈው እንድታስገባውን ቤት አለ፣ ተገቢ አይደለም እና፣ ምን ልል ነው የፈለግኩት፣ እኔን ደግሞ የምትሰድቡኝ፣ እኔን በሌላ መንገድ የምታዩኝ፣ በመላቸው ውጣ ለምትሉኝ ሰዎች እኔ አስፈላጊ ስለሆንኩ ነው። እዛ ጋር ሆኜ እያረኩ ያለውን ነገር እናንተ ቁጭ ብላችሁ ስለምት ስለተመለከታችሁ ብቻ ልክ ናችሁ ማለት አይደለም። እናንተ ስላወራችሁ እኔ የሆነ አይምሮ ይጎዳል፣ አይምሮ የሆነ ነገር ያስባል ማለት አይደለም። ምክንያቱም እኔ ለእውነት የቆምኩ ነኝ። አብርሃም እውነተኛ ከሆነ አብርሃም እውነተኛ ነው ምለው፣ ሩታ እውነተኛ ከሆነች እውነተኛ ናች፣ ጥፋተኛም ከሆነች ጥፋተኛ አብርሽም ጥፋተኛ ጥፋተኛ በቃ ኤፍሬም ምንደዛው ምል ሰው ነኝ። ምክንያቱም እናንተ በፈለጋችሁት ነገር ማሰብ ትችላላችሁ በፈለጋችሁት መንገድ መጓዝ ትችላላችሁ እኔን ሰደባችሁኝ ምንም አላችሁኝ ከእውነት አጠገብ ነው የቆምኩት ሩታ ደግሞ እውነት አላት ባሏን የመቆጣጠር የመቆጣት መብት አላት እቺ ልጅ እንድትጎዳ አልፈልግም እና ቤት እንሂድ የሆነ ነገር አስቤ መጥቼ ምን ችግር አለ? ችግርም አይለም። በዚህ ሰዓት እየተጎዳሽና ልብሽ እየተሰበረ ነው ያለው እና ከዚህ በፊትም ከዚህ በኋላም የሚመጣው ነገር እየከፋ ስለሆነ አሁን አስቤ መጣሁት ነገር አለ ሩታዬ ያስበ ነው ማለት ቢላ ያው ነገሮች እኔ እንዳሰብኩት ባይሄድም ያው ትናንትና እኔ እሷንም ለማግኘት ለማናገር ሞክሬያለሁኝ፣ ግን መልሷ በጣም ነበር የሚያናደው። ኦኬ፣ ምንም አይፈጠርም። ብቻ ከዚህ በኋላ በምን አይነት መንገድ ማስኬድ እንዳለብኝ አውቃለሁ። ችግር አይፈጥርም። እና ማለት እሷም ሆን ብላ መሰለኝ እየተነገራት ለምን እንደማይገባት አላውቅም። ብዙ ነገሮችን አብርሽ እንዲነግራት ሞክሯል፣ ግን እሷ ለማዳመጥ ፈቃደኛ አይደለችም። እና ያው በአንዳንድ ነገሮች እኔ በእሷ ብዙም ምንትን ባልልም፣ ምክንያቱም አንዳንዴ ነገሮችን ቆመ ብለህ ስታስብ ግልጽ የሚሆኑልህ ነገሮች አሉ። አሁን በእሷ ሳይሆን ውስጤ ትንሽ እየተናደደ ያለው በአብርሽ ነው። እና ያው የፍሬም ነገር ኦኬ ተው ዝም በይ ማለት ታልፈዋለህ። አንዳንዴ ዝም ብለህ ዝም ብለህ ታልፈዋለህ። ለምን መሰለክ አንዳንድ ጊዜ በቃ አለ አይደለም የምጠብቀውን ሰው በማትጠብቀው መንገድ ስታገኘው ዝም ብለህ ደንግጠህ የሚሆን ብቻ ማለፍ ነው ያለብህ። እንደኔ እኔ እንደዚህ አይደለም የማውቀው እሱን፣ ግን ችግር የለውም እና ያን ያህል አትጨነቅ። አንተም የምልህ ፈልጌ ነው በቃ በዛ አንተም ጭንቀት አቤላ። በጣም ከምልህ በላይ አንተም እየተጨነክህ ነው በዚህ ሰዓት እና በቃ ነገሮችን፣ ሁኔታዎችን እነሱ በተረዱበት ወይም ደግሞ በተገነዘቡበት መንገድ የሆነ ቀን ሲገባቸው ይገባቸዋል። ተወል እነሱ እነሱ እንደዚህ ያሉ ምናምን ተብሎ ሌላ አንተም ሌላ ጭንቀት ውስጥ መግባት የለብህም። እኔ የማልፈው እንትን ይበቃል፣ እኔም የምወጣቸው ሀስሎች ይበቃሉ። አንተ ጋር እንዲህ ዐይነት ነገር መምጣት የለበትም። አንተ ጋር እንዲህ ዐይነት ነገር መፈጠር የለበትም። እንዳትጨነቅ ልልህ ፈልጌ ነው። የሆነ ነገር አስቤ የመጣው ስላልከኝ ነው። ማለት በዚህ ናህል ልክ ኢቭን ከኔ ጋር አብረህ እራሱ ሳትሆን ሌላ ቦታ ሆነ እንደዚህ የምትጨነቅ ከሆነ ጥሩ አይደለም ልልህ ፈልጌ ነው። እና በቃ ቀለል አድርገው ነገሮችን እናልፋቸዋለን። ፈጣሪ ይረዳናል። አትጨነቅ ልልህ ፈልጌ ነው። ማለት ሩታዬ፣ ያው አስቤ የመጣውን ነገር ሳልነግርሽ ነው አንቺ እንትን አልሽኝ ከዚህ በፊት እሄዳለሁ፣ ቤተሰቦቼ ጋር እያልሽ እኔ ነበር የከለከልኩሽ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 ምክንያቱም ነፂን ስታገኛት የምታሳየው ነገር ልክ አይደለም። ብቻሽን ቤት ውስጥ ስትሆኝ የምታሳየው ነገሮች፣ የምታስቢያቸው ነገሮች ስለሚያስፈራ እሱን አስቤ ቢያንስ ከነገሩ መሸሽ ይሻላል ብዬ ቤተሰብ ጋር ላደርሰች ነበር የመጣሁት። ማለት በቃ ስላስፈራኝ ነው። ይሄንን ነገር አንቺም ጋ ያለው የሚሆነው ነገር እነሱም እያደረጉት ያለውን ነገር ስለአስፈራኝ ነው። እርግጥ ነው ማለት አንተ እየተጨነክ ነው አቤል። እኔ እንጃ በጣም ጭንቀት ውስጥ እንረዳሃለው ምል ሁሉ ነገሮች እሷ ብትሄድ ኖሮ በዚህ ናህል ልክ አይፈጠርም ብለህ ስላሰብክ ይመስለኛል ዛሬ ላይ ይህን ነገር እናድርገው እያልከኝ አለኸው ማለት ያኔ በመከልከልህም እኔ አርቲጂ ምናምን በማለት የተናደድኩ የተጸጸትክም ስለመሰለኝ ነው እና ምንም አንተ እኮ ምንም ያጠፋው ጥፋት የለም ጀስት እንደወንድም ነገሮችን ሶልቭ ለማድረግ እኔም ጋር እሱም ጋር እንድንነጋገር መንገድ ነው እንጂ ከፈትከው። አንተ ምንም የጠፋው ጥፋት እስከሌለ ድረስ ለምን በዚህ ልክ ትጨነቃለህ? ስለፈራው ነው በቃ። ማለት ከበፊቱም እንትን ብዬ ነበር። እኔ ነኝ ከለከልኩሽ። በእኔ የሚካተች ልጅ የሆነ ጉዞ ነገር እያሰበች ሌላ ነገር ውስጥ እንድትገባ እንዳትገባ ብዬ ስለፈራው እና ለዛ ነው ቤተሰቦች ጋር ብትጂ ደስ ይለኛል። በውስጥ ደስ ይለኛል ማለት እየተፈጠረ ያለው ነገር ደስ ስለማይል ምክንያቱም አሁን ከዚህ በኋላ ነፄ አልሄድም ብላለች አይደል? ወደ ሀገርሽ ሂጂ ስትባል አልሄድም ብላለች። ግዴታ ደግሞ ቀጣይ ያው እሷን ማግኘት አይቀርም። እሷም ደግሞ አብርሃምን ማግኘቷ ስለማይቀር ሌላ ነገር በሁለታችሁ መሀል ሌላ ነገር ከሚፈጠር ይሄ ነገር ተረጋግቶ ብትመጪ ይሻላል። እሷም ተስፋ ቁርጣ ሀገሯ ስትመለስ እነሱም ደግሞ የአንቺ ጋ ያለው እውነታ ገብቷቸው እስኪጸጸቱ ድረስ ቤተሰብ ጋር ቆይ። በቃ ይሄንን አስቤ ነው የመጣሁት። እኔ ነኝ የከለከልኩሽ፣ አውቃለሁ። ከዚህ በፊት ልሂድ ብለሽ ቦርሳ አዘጋጅተሽ ምናምን፣ ግን ደግሞ አሁን እንድትሄጅ እፈልጋለሁ። ልክነ ከነገሮች ብርቅ ጥሩ ነበረ። ነገር ግን አሁን አንዴ ገብቼበታለሁና ይህን ነገር የገባሽበት ነገር መጥፎ ነገር እንዳይፈጠር ስለምፈልግ ስለምፈልገው የገባሽበት ነገር እንዲረጋጋ ስለምፈልግ ነው አሁን ሂጅ እምልሽ ቤተሰቦች ጋር ልውሰድሽ ንበልሽ አንቺም ራስሽ ላይ ተናደሽ የሆነ ነገር ከምትፈጥሪ ብዬ ነው። እኔ እንደ ወንድም ነው እየተጨነኩልሽ ያሉት። እሱም አይገባኛል። ኳሪ እሺ ማለት አሁን ማወቅ አለበት። አብርሽም ይህንን ውሳኔ የሰወሰን አይመስልክም? እሺ ማለት እኔ አልጋፋሽም በአንቺ እንትን አንቺ ብቻ ፍላጎቱ እንዲኖርሽ ነው ፈልጉ። እኔ በየትኛውም ነገር ላግዝሽ ስለምፈልግ ማለት ነው። በይ ሰዓት ከጎንሽ ሆኜ የትኛውም ነገር ላድርግ ብትይኝ እሺ እንጂ እምቢ አለልሽ። ከዚህ በፊት እምቢ ብዬሽ የተፈጠረው ነገር ስለማቅ ማለት ነው። እኔ እዚህ ያሉትን ነገሮች ኦልሬዲ እሷ መታለች። ፊክስ ማድረግ ፈልጋለሁ በደንብ በሰላም አይደለም የምትለው፣ እነሱን ቶ ቶ እንዴት እንደምትሄድ እኔ በደንብ አድርጌ አሳይሻለሁ። ትሄዳለች ግን አይሆንም። ይህን ነገር ከሚፈጠር እኔ ቤተሰቦችሽ ጋር ልወስድሽ። ሩታ እራስሽን አረጋግተሽ ዘና አድርገሽ ነገሩ ሲስተካከሉ ሲበሩ ብትመጪ ይሻላል። ሩታ ከእሷ ውስጥ አትጋፊ። እኔ ስለማውቅሽ ነው፣ በጣም እልኸኛና አይለኛ ሰው። በክብርሽ ማንም እንዲመጣ አትፈልጊም አይደል? ማለት እሺ በኝና ነገሮች እስኪተካከል ቤተሰቡ ጋር ብታሳልፊ ይባል። እሺ፣ በቃ እንሄዳለን። ግን ደሱ ልንገረውና ና አሳውቂው ምናምን አሳውቃለሁ። ቢያንስ እሷ ከዚህ ሀገር እስክትሄድ ማለት ነው፣ ነፃነት ከዚህ ሀገር እስክትሄድ አንቺ ቤተሰቡ ጋር ብትሆን ብቻ። ብዙ ጥያቄዎች አሉ ውስጤ፣ እነዛን ጥያቄዎች መመለስ ብችልም ደስ ይለኝ ነበረ። ግን አንተ ከፈለግ አንተ ከፈለክ ስል ከሱ ጋር ተነጋግሬ ነገሮችን አስተካክዬ ነገ አብረን እንሄዳለን ካልሆነ ደስ ይለኛል። እኔ ማለት ለአንቺ በማሰብ ኑሮ ታይ ያው መጥፎ ነገር እንደማላስብ ታውቂያለሽ፣ በአንቺን በአብርሽ ላይ ማለት ነው። ግን ደግሞ አንቺና ነፃነት ላይ የሆነ ነገር እንዳይፈጠር ወይ ደግሞ አንቺ ተናደሽ ራስሽ ላይ የሆነ ነገር እንዳፈጥሪ ስለምፈለገ እኔ ላይ ምንም ነገር አይፈጠርም። እኔ ሰው ሌላ ነገር ስላለ እኔ ራሴን የምጎዳ አይነት ሰው አይደለም። ብዙ ጊዜ የእኔ በምላቸው ሰዎች ነው የሆነ ነገር ከተፈጠረ ራሴ ልጎዳ ወይም ደግሞ እንዴት ብዬ ከራሴ ጋር እንትን ልገባ የምችለው እንጂ ሌሎች ሰዎች መጥተውን ሊጎድ የሚሞክሩ አያስቡም። ወይም ይምጡ እና እጥፍ ድር አድርጌ ያሳያቸዋለሁ። ይህች ልጅ እኮ እሱን በማሰብ ኖሩ ታየች ልጅ ከመምጣት ወደኋላ አትልም እኮ። ትምጣና ችግር የለብኝም ትምጣ፣ የፈለገችውን ያህል መንገድ ትምጣ ግን ከዛ እኔ ደግሞ እንዴት አድርጎ መመለስ እንደሚቻል የጥፍ ድርጥ አድርጌ በደንብ አድርጌ መልሳ ሳያት ችግር የለብኝም። ሩታ ነፃነት አሁን የለም። እሷ ተሳስታ አንቺንም ለማሳታት የምትሞክር ሰው ነች። አንቺ ደግሞ ይህንን ነገር አውቀሽ፣ ነገሮች እስኪስታከል ስታከል ከነገሩ መሸሽ ይሻላል። ብዙ ሰው እየተረዳሽ አይደለም። ብዙ ሰው ለኛ ነሽ እንደዚህ ቸኳይ ነሽ ምናምን እያለች ስለሆነ ያው አልተረዳም፣ በቦታ ሆኖ ማለት ነው። ያው እኔ አቤላ ምን አለ መሰልክ ትንሽ ማለት እታገሳለሁ፣ በምችለው አቅም እታገሳለሁኝ። ከዛ ነገሮች እኔን አውቀው እልህ በሚያስገቡ መንገድ ሲሄዱ ነው እኔ እልህ ምገባው። ያንን ደግሞ ብዙ ጊዜም ያው የሚያይ ሰው ያያል፣ የሚያውቅ ሰው ያቃል። ከዛ ውጭ ግን መረዳት ላልፈለጉት ይሄ እንደዚህ እንደዚህ ነው ብዬ እነሱ ለማስረዳት እኔ ራሴን አላደግምም ማንም ሰው እንደዚህ አለ እንደዛ አለ አይመለከተኝም። ስለ ማንም ገባል። እኔ እውነታውን አውቃለሁኝ ሰዎች እንዲረዱኝ የሆነ አክል መንገድ ሄዳለሁኝ ምል ትክክል ነው ብዬ ያሰብኩትን ነገሮች ወይም ደግሞ እውነታ ነው ብዬ ያሰብኳቸውን ነገሮች እንዲያዩትና ኮምፔር እንዲያረጉ እንዲያመዛዝኑ መንገድን ከፍትላቸዋለሁ። እኔ ጋር ያለው እውነት ይሄ ነው፣ እንደገና ደግሞ እየተፈጠረ ያለው ነገር ይሄ ነው ብዬ ለማሳየት እሞክራለሁ ከዛ ሁለቱም ነገሮች ከዛም በኋላ ኮምፔር አድርጎ መረዳት የቻለ ይችላል። ካልቻለ የራሱ ጉዳይ፣ በፈለገበት መንገድ ሂድ። ማንም ትክክል ነ ስላለ ምንም አይመለከተኝም። እኔ ስለማን ማንም አውጥቶ ወጥቶ ማውራት ይችላል ምንም አይመለከተኝም። ምክንያቱም መረዳት ስላልፈለጉ ነው እንደዛ ብለው የሚያወሩት። እና እኔ ደግሞ ለእንደዚህ አይነት ሰው ቦታም፣ ጊዜም፣ ጆሮዬንም አልሰጥም። መስሎ አይታየኝም። ገባ ስለዚህ ምናልባት እኔ አንዳንድ ነገሮችን የሆነ በልህ ማድረጋቸው ነገሮች አሉ። በሰዓቱ ትክክል አይደለም፣ ያንን ነገር ማድረጌ ትክክል ነው ብዬ አላስብም። ግን ካለፈ በኋላ እኔንም እኮ ይጸጽተኛል፣ ለምን እንደዚህ አደረኩ እኮ እላለሁኝ። ግን ደግሞ በሰዓቱ ይሆናል አይደለ? በጣም እኔ እንጃ። አንዳንድ ሰዎች ይረዱኛል ብዬ አስባለሁ። የሆነ ስሜታቸው በጣም ሀይ ሲሆን ወይም ደግሞ ከእነሱ ትግስት በላይ ፈርዘር አልፎ የሚጋፉ ሰዎችን ዝም ብሎ ማንም አያልፍም። እኔ በሰዓቱ ዝም ብዬ ለማለፍ ሞክራለሁ፣ ወይም ካልቻልኩ ግን በቃ እንደውም ማረጋቸው ድርጊቶች ወይም ውሳኔዎች ናቸው፣ ሌሎች ሰዎችን እኔም በመጥፎ መንገድ እንዲረዳ የሚያደርገው ነገር። ግን ቀድሞ ማወራውን ወይም ደግሞ ቀድሞ የሚከናወናውን ማየት አይፈልግም ሰው፣ ስለዛ አይመለከተኝም። ነገር ግን በቃ አናግሬው እሱንም ከተስማማልኝ ሰየው፣ ካልተስማማም ለማስማማት እሞክራለሁ። እኔ ደስ ይለኛል፣ በሀሳብሽ ሁላ እስማማልሻለሁ ሩታዬ። አንቺ ብቻ ምንም እንድትሆኝ ስለማልፈልግ እኔም እኮ ከዚህ ሀሳብ ብርቅ ደስ ይለኛል። ማለት እንደዚህ አይነት ሁኔታ ውስጥ ወ እንደዚህ አይነት ጭቅጭቁስ መግባት አልፈልግም፣ በዚህ ሰዓት አልፈልግም። ግን በቃ አንዳንዴ ሰዎች ሕይወትን ለመረበሽ ሆን ብለው ስራ ብለው ይነሱ የለ ለዛ ለዛ ነው ከሆኔ ደግሞ አሁን እቺ ልጅ የተነሳችው ነገሮች ለመረበሽ እሷም ተሳስታ አንቺንም ለማሳሳት ገብቶሻል? መቅዳሽ ለማንኛውም እንትን በይ፣ አትጨነቅሽ ግን